ጤና ይስጥልኝ፣ የተወደዳችሁ ተመልካቾቻችን፣ በያላችሁበት እንደምናላችሁ። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው። አብራችሁ ኑኑ። የኩታ ገጠ ማስተራረስ ዘዴ ለሰብል ቁጥጥርና ስራን በጋራ ለማከናወን እንዳገዛቸው በማዕከላዊ ጎንደር ዞን የሚገኙ የወገራ ወረዳ አርሶ አደሮች ተናገሩ። በወገራ ወረዳ 165 ኩታ ገጠም ማዕከላትን በስንዴ ሰብል መሸፈኑን የወገራ ወረዳ ግብርና ጽህፈት ቤት አስታውቋል። ደስታ ካሳ በዚህ ጉዳይ ላይ ተጨማሪ ዘገባ አለው። ምርትና ምርታማነትን ለመጨመር ከሚቀርቡ ግብአቶች ባሻገር ኩታ ገጠም አስተራረስ ዘዴን ተግባራዊ ማድረግ ውጤታማ እንደሚያደርግ የዘርፉ ባለሙያዎች ይመክራሉ እንደ ሀገር የኩታ ገጠም አስተራረር ዘዴ ወደ ተግባር ገብቶ እየተሰራበት ይገኛል ይህ የኩታ ገጠም አስተራረስ ዘዴ በወገራ ወረዳ ተግባሩ እየተደረገ እንደሚገኝ የወረዳው ግብርና ጽህፈት ቤት ኃላፊ አቶ ቻሊያዛኔ ገልጸዋል በወረዳው 165 ክላስተር በስንዴ ሰብል መሸፈኑንም ጠቅሰዋል በዚህ ዓመት ባሉን በወረዳችን በ38 ቀበሌዎች ውስጥ ወደ 10200 ሄክታር ነው የኮመሪ ሰብሎች የዘራ ነው። ስንዴ በቆሎ 1000 ሄክታር፣ ባቄላ 1645 ሄክታር ነው የዘራ ነው። ከዚህ ውስጥ 165 ክላስተር አለን በዚህ ዓመት የስንዴ ብቻ ማለት ነው። ባቄላ 23 ክላስተር አለን። በቆሎ 265 ክላስተር ያለን። የኩታ ገጠም አስተራረስን እየተላመዱ የመጡት የወገራ ወረዳ አርሶ አደሮች ስንዴ፣ ባቄላና የቢራ ገብስ ሰብሎችን በኩታ ገጠም ልማታቸውን ያነሳሉ። ማራው በር ይሆን ባላለው ኮሶይ አምባራስ ቀበሌ የኩታ ገጠም ማሳን የምንጠቀምበት እንዲሁ በባቄላ እዚህ ላይ በሚታየው በባቄላ እንጠቀማለን። በክላስተር እንጠቀማለን። በማለሙያ ድጋፍ እንመራለን። ውብ መልካም እየታውን ይባላል የኩታ ገጠም ጠቀሜታው ቢራ ገብስን የመሰለ ምርጥ ስንዴን የመሰለ የተለያዩን ዝርያዎችን መንግስት ሙያተኛ በሚያቀርበው ልክ በዛ በጣም አገልግሎትና ምርትና ምርታማነት የሚሰጥ መሆኑን ነው የምገልጸው። ኔ ነ የኩታ ገጠም አስተራረት ዘዴ የሰብል ቁጥጥር ስራን በጋራ ለማከናወን እንዳስቻላቸው አርሶ አደሮቹ ተናግረዋል። በክላስተር መዘረቱ አንደኛ ልምድ ልውውጥ ለማድረግ ያመቻል። አርሶ አደሩ በቅርብ ሆኖ የዕለት ክትትል ለማድረግ ልምድ ልውውጥ ለማድረግ የሚያስፈልገውን ለመመካከር ያመቻል። መሀባው መለሰ ባላለሁ አዝመራው ሲደርስ በአንድነት ለመሆኑ ጥቅም አለው ተጠባብቀን እናጭዳለን ሁለተኛ በአረሞ ጊዜ እንተባበራለም ተባይ የሆነ ነገር ባይከሰትም የተለያዩ እንትኖች የአረም ማጥፊያዎች ሲመጡ መሳሪያዎችን ለመጠቀም በጋራ አገልግሎት ይሰጣል። የኩታ ገጠማ አስተራረ ዘዴ ሰብልን ከበሽታ ለመከላከል እና በቀላሉ ሙያዊ ድጋፍ ለመስጠት ምቹ መሆኑን የወረዳው ግብርና ጽሕፈት ቤት ኃላፊ አመላክተዋል። አሁን የክላስተር ጠቀሜታ ምንድነው? አርሶ አደሮ፣ አንደኛ ከበሽታ ለመከላከል ምቹ ነው። ስንዴ ብቻ ስለሆነ ሌላ ሰብል ቢቀላቀልበት ሌላ በሽታ ሊከሰት ይችላል። ሁለተኛው ለማኔጅመንት ምቹ ነው። ሙያዊ ድጋፍ ለመስጠት አንድ አይነት ሰብል ስለሆነ አትቸገርም። አርሶ አደሮ አንተ እኛው እኛ የሙያ ድጋፍ ብቻ ነው ሙያ ድጋፍ እንደሚፈልገውን ግብዓት ማቅረብ ነው እንጂ ይህ በጣም ሰፊው እንግዲህ ምን እንደምታዩ ሌላ ሰብላት አታይም ከስንዴዎች። ይህ ደግሞ እንግዲህ አርሶ አደሩ የክላስተርን ጥቅም አውቆት ነው ያለና በጣም ሰፊ ስራ እየሰራን ያለ በስንዴ ባቄላና የቢራ ገብስ የተጀመረውን የኩታ ገጠማ አስተራረስ ዘዴ በሌሎች ሰብሎች ላይ ተግባራዊ ማድረግ ስራ እንደሚቀጥል ከወረዳው ግብርና ጽህፈት ቤት ያገኘነው መረጃ ያመላክታል። የወባ በሽታ እንዳይከሰት መራቢያ ቦታዎችን በአግባቡ ማጽዳት ተገቢ መሆኑን የምዕራብ ጎንደር ዞን ጤና መምሪያ አስታወቀ። በቀጣይ ከአምስት ዓመት በታች ለሆኑ ህፃናት የቅድመ ወባ መከላከል ክትባት ይሰጣልም ተብሏል። ዘገባው የኤልያስ ጋሻው ነው። ተጨማሪውን ከሱ እንከታተል። በአማራ ክልል የወባ ወረርሽኝ በሽታ በስፋት ከሚሰራጭባቸው አካባቢዎች መካከል አንዱ የምዕራብ ጎንደር ዞን ነው። በዞኑ ከሐምሌ 2017 ዓ.ም ጀምሮ ይህ ዘገባ እስከተጠናከረበት ድረስ ከ29 ሺህ በላይ ማህበረሰቦች በወባ በሽታ ታመው መታከማቸውን የዞኑ ጤና መምሪያ አስታውቋል። በአካባቢው የክረምት መውጣትን ተከትሎ የወባ ትንኝ የመራቢያ ቦታዎችን በአግባቡ ማጽዳት ተገቢ ነው። ይህ ባለመደረጉ ምክንያት ማህበረሰቡ ለወባ በሽታ እየተጋለጠ መሆኑን ኗሪዎች ተናግረዋል። መድኒት በራሴ እንትን እንዳይል ወባ እንደ እንትን እንዳይደርግብን እየረጨሁ ነው የምኖር ያለ። የሚገርመው ነገር እና ግን አካባቢውም ሊረዳዳን አልቻለም፣ እንጂ ፍሳሽ በመፋሰስ እየቆፈርን ምን እያለ እየደፋን ያለ። አሁን ትመጡ በዛ አካባቢ ሞልቶ ድንጋ ብንሞላበት ይፋሰሳል። ህብረተሰቦች አዋጥተን የተወሰነ አድርገን ሞልተናል አንድ ቦታ ላይ ደሞ ትንሽ ናት። በአንዳንድ ነገር መንግስት አብረው ቢያግዝ ይሰራል። የአጎበር ስርጭቱ ለተወሰነ ማህበረሰብ ክፍል ተደራሽ ቢሆንም ሁሉም ማህበረሰብ አለማግኘቱን ነዋሪዎች ገልጸዋል። በህብረተሰቡ ለሁሉ ተደራሽነት አልሆነም። ለአስር ቤተሰብ የሚሆነ ስድስት ቤተሰብ ያለው አንድ አጎበር ብቻ ነው። ያንም ደግሞ ሁሉ አላገኝም። ይህን ነገር መንግስት እንዴት እንዲያይልን ነው። በዘንድሮ ዓመት አጎበር ስርጭት አልተሰጠንም። ዙሮ እኔ አሁን ከማየው ነገር ለራሴ በዚህ ዓመት አላገኘንም ነው ምን እንጂ በዚህ በፊት ሲሰጥ ነበር። የወባ በሽታን ለመከላከልና ለመቆጣጠር የተለያዩ ስራዎች እየተሰሩ መሆናቸውን የምዕራብ ጎንደር ዞን ጤና መምሪያ ምክትል ኃላፊ አቶ ዮሴፍ ጉርባ ተናግረዋል። የአጎበር አጠቃቀምን የመከታተል ስራ እና በ29 ቀበሌዎች በሶስት ወረዳዎች የኬሚካል ርጭት አስኪደናል። እነዚህን በማድረግ በሽታውን ለመቆጣጠር ጥረት እያደረግን ያለንበት ሁኔታ ነው ያለው። 446657 አካባቢ የሚሆን የማህበረሰብ ክፍል በግንዛቤ ፈጠራ፣ በወባ ግንዛቤ ፈጠራ ተደራሽ ለማድረግ ጥረት አድርገናል ማለት ነው። የወባ መራቢያ አካባቢዎችን የማፋሰስ የማዳፈንና የማጨድ ኬሚካል የመጨመር ተግባር ፈጽመናል ማለት ነው። ይህን በማድረግ በሽታውን ለመቆጣጠር ጥረት እያደረግን ያለንበት ሁኔታ ነው ያለው። የአጎበር እጥረትን ችግርን ለመፍታት ከክልሉ ጤና ቢሮ ጋር በጋራ እየተሰራ መሆኑን ምክትል ኃላፊው ገልጸዋል። በቀጣይ ማህበረሰቡ ለውባ መራቢያ ምቹ የሆኑ ቦታዎችን የማጻዳት ስራ መስራት እንዳለበት መልክት አስተላልፈዋል። አጎበር ስርጭቱ የመጣልን ሙሉ በሙሉ 25 ሺን የመጣልን ሌሎች ተራዶ ድርጅቶችን የዩኤንኤችሲአርን ጭምር ጨምረን ኦልሞስት ወደ 27 28 ሺህ የሚሆን አጎበር ለማህበረሰቡ ተደራሽ አድርገናል። በሌላ ጊዜያት ግን ሌሎች ወረዳዎች ተደራሽ ያልተደረጉ ወረዳዎችንም እጥረት ያለባቸው ቀጠናዎችን ታሳቢ አድርገን ጠይቀናል። ክልሉን ክልሉ እንደላከልን የምናሰራጭ ይሆናል ማለት ነው። ለወባ ትንኝ መጠለያነት ሊያገልግሉ የሚችሉ አካባቢዎችን በማጨድ እና በማጽዳት እንዲሁም የተሰጠውን አጎበረ በአግባቡ በመጠቀም ከፍተኛ የሆነ ረብርብ ማድረግ ይኖርበታል ማለት ነው። ቀጣይ ከአምስት ዓመት በታች ለሆኑ ህጻናት የቅድመ ወባ መከላከል ክትባት ስለሚሰጥ ማህበረሰቡ ልጆችን እንዲያስከትብ ኃላፊው ጥሪ አቅርበዋል። የጎንደር ዩኒቨርሲቲ ነጻ የህግ ድጋፍ ማዕከል ባደረገላቸው እገዛ መብታቸው እንደተከበረላቸው በማዕከሉ የህግ ድጋፍ ያገኙ ግለሰቦች ተናገሩ። በገንዘብና በአቅም እጥረት ምክንያት ዜጎች ማግኘት የሚገባቸውን ፍትህ እንዳያጡ እየሰራ መሆኑን የጎንደር ዩኒቨርሲቲ ነጻ የህግ ድጋፍ ማዕከል አስታውቋል። ማርታ አዱኛ ተጨማሪውን ዘገባ ትነግረናለች። ሀምሳ ለቃደስ ሲያዳንና መልካሙ ዘመነ ለአመታት ተቀጥረው ይሰሩበት ከነበረው የስራ ቦታቸው ያለምንም ቅድመ ሁኔታና ጥቅማ ጥቅም ከስራ ተቀንሰዋል የሚል ደብዳቤ ደረሳቸው። በዚህ ድንገተኛ ከስራ መቀነስ ምክንያት ልባቸው ከመሰበሩ ባሻገር ጠበቃ አቁመው በህግ ፊት የመከራከር አቅም አልነበራቸውም። መብታቸውን ለማረጋገጥ የተሻለውን ፍለጋ ሲያማትሩ የነበሩት ባለታሪኮቻችን የጎንደር ዩኒቨርሲቲ ነጻ የህግ ድጋፍ እንደሚሰጥ መረጃ አገኙ። ወደ ነጻ የህግ ድጋፍ በማምራትም ተጠቃሚ መሆናቸውን ያነሳሉ ድርጅቱ ከስራ ላይ እያለን ወረቀት ሰጠኝ ተቀንሰዋል ሚል ያልጠየቅኩት ቦታ የለኝ። እዚህ ግን መጥቼ ሳበቃ ያን አራት ሺ አምስት ሺ የሚባለውን አቅሜ የሌለይን ወደ ፍርድ ቤት በነጣ ጠጥፎ ሊ ድጋፍ ተደርጎል። ፍርድ ቤቱ ይጀ ውሳኔ ተወስኖ ሊ አሁን ካፈጻጸም ላይ ይገኛሉ። ይህ ድርጅት በመኖሩ በጣም ደስ ብሎናል። ሶስት አመት እያገለገልኩበት ተነበረው ስራዬ ላይ በስራ ላይ እንዳለው የስራ ቅነሳ ደብዳቤ የደረሰኝ የጎንደር ዩኒቨርሲቲ ነጻ የህግ አገልግሎት ቢሮ አለ ሲሉኝ ወደዛ ቢሮ ህጅ ሳናግራቸው እነሱም በሚያውቁት አንቀጽ ቁጥር ጠቅሰው በደንብ አድርገው ክስ እንድመሰረት ጽፈው ሰጡኝ። የተጠቀምኩት ነገር አንደኛ ከወጭ ነጻ አድርጎኛል። ምክንያቱም ማማከራቸውም እነሱ ነው፣ በነጻ ነው። የማስጽፈው ነገር በነፃ ነው። በዛ ላይም አሸንፍ ያለው ትረቱም እንኳን እየተባለ ነበርና በጣም ደስታን የተሰማኝ ምክንያቱም እንደዚህ አይነት መኖሩ እኔ ለሀገሬ ፍቅር ነው ያደረብኝ። ወይዘሮ ትዕግስት አበበ ደግሞ ከባለቤቷ ጋር በተፈጠረ አለመግባባት ልጆች ይዞ ህይወትን መምራት ከባድ እንደሆነ ጠቅሳ ባገኘችው ነጻ የህግ ድጋፍ መፍትሄ ማግኘቷን ጠቅሳለች። ባለቤቴ አልሰጥም አራት ልጆች ይዤ ተቆራጭ አልሰጥም ሲለኝ ገንዘብ አወጣለሁ ብል ምን አመጣለሁ? የዚህን ያህል እነሱ ጽፎ በሰጡኝ ግና እየተጨረሰልኝ እያገኘሁ ነው። በጣም ጥሩ ነው። የነሱ እንትን መስሪያ ቤት የጎንደር ዩኒቨርሲቲ ከመማር ማስተማርና ምርምር በተጨማሪ ከሚሰጣቸው የማህበረሰብ አገልግሎቶች መካከል ነጻ የህግ ድጋፍ አገልግሎት አንዱ ነው። በገንዘብና በአቅም እጥረት ምክንያት የዜጎች ፍትህ እንዳይጓደል ለማህበረሰቡ ነጻ የህግ ድጋፍ አገልግሎት እየተሰጠ እንደሚገኝ የጎንደር ዩኒቨርሲቲ የህግ ትምህርት ቤት ዲን መብራት ጥላሁን ገልጸዋል። አንዳንዴ ጉዳዩ ከበድ ያለ ሲሆንና ጥብቅና መቆም የሚያስፈልግበት ሆኖ ሲገኝ እና የፍርድ መጓደል ይኖራል ብለን ከመን የህግ መምህራን ጥብቅና ያላቸው የህግ መምህራን ስላሉን እነሱን ጥብቅና ቆመው እንዲከራከሩ በመመደብ ደንበኞችን ፍርድ ቤት ቆመን በመከራከር አገልግሎቱን እንሰጣለን። ትምህርት ቤቱ ነጻ የህግ ድጋፍ የሚሰጠው ይበልጥ እገዛ ለሚያስፈልጋቸው የማህበረሰብ ክፍሎች መሆኑን የትምህርት ቤቱ ዲን አንስተዋል። ሴቶች፣ ህፃናት፣ አረጋውያን አካል ጉዳተኞች እና ከኤች አይ ቪ ኤድስ ጋር የሚኖሩ ማህበረሰብ ክፍሎች ናቸው። ከ681 አንድ በላይ በ2017 ዓ.ም አገልግሎት ሰጠናል። በማዕከሉ ከህግ ድጋፍ ባሻገር ለባለጉዳዮች በስነ ልቦና ባለሙያዎች የምክር አገልግሎት እንደሚሰጥም ተጠቅሰዋል። የሴቶችን ሁለንተናዊ የልማት ተጠቃሚነት ለማረጋገጥ እየሰራ መሆኑን የምስራቅ ደንቢያ ወረዳ የሴቶችና ህጻናት ጽህፈት ቤት አስታወቀ። በምስራቅ ደንቢያ ወረዳ ገባባ ቀበሌ በማህበርና በግላቸው በልዩ ልዩ የልማት ዘርፎች የተሰማሩ ስኬታማ የሆኑ ሴቶችን ያከናወኗቸውን የልማት ስራ ጉብኝት ተካሂዷል። በመስክ ምልከታው በወተት ላሞች እርባታና በጓሯቸው የተለያዩ አትክልትና ፍራፍሬ ልማት ጥምር ግብርና ስራዎች ተሰማርተው የሚገኙ ሴት አርሶ አደሮች የስራ እንቅስቃሴ ይታየ ሲሆን ከምስራቅ ደንቢያና ማዕከላዊ ጎንደር ዞን የተውጣጡ ጥሪ የተደረገላቸው እንግዶች ተሳትፈዋል። በመርሃ ግብሩ በወተት ልማትና በጓሮ አትክልት ዘርፍ ውጤት ያስመዘገቡ የወይዘሮ መልካም አዛግና የሌሎች ሴቶች የስራ ውጤት ተጎብኝቷል። ተጠቃሚዎቹ በአሁኑ ወቅት የተለያዩ የግብርና ውጤቶችን በማምረት ከራሳቸው ባለፈ ለአካባቢው ማህበረሰብ ለገበያ ምርታቸውን እያቀረቡ ተጠቃሚ ማድረግ መቻላቸው ተነግሯል። ወይዘሮ መልካም በወረዳው የሚደረግላቸው ድጋፍ ምስጋና በማቅረብ ለሌሎች ሴቶችም ተመሳሳይ ድጋፍ ቢደረግላቸው ውጤታማ መሆን እንደሚችሉ ጠቁመዋል። በሌላ በኩል ደግሞ በሰብል ልማት ዘርፍ ተደራጅተው ውጤታማ የሆኑ ጥምር ማህበር ጓደኞቻቸው በሚል በ47 የማህበር አባላት የተደራጀ የወረዳው ሴቶች የስራ እንቅስቃሴ በመስክ ምልከታው የታየ ሲሆን በዘርፉ ስኬታማ መሆናቸው ተመላክቷል። በአራት ሄክታር መሬት መነሻ ወደ ስራ እንደገቡ የሚናገሩት የማህበሩ አባላት አደረጃጀታቸውን ከማህበሩ ወደ ዩኒየን በማሳደግ በየወሩ ገንዘብ በመቆጠብ ውጤት እያሳዩ መሆኑንም ተናግረዋል። የማህበሩ አባላት ከ19 በላይ ካፒታል እንዳላቸውና በአዳዲስ የስራ ዘርፎች ለመሰማራት ከሚሊዮን ብር በላይ ብድር እንደተመቻቸላቸውም አስታውቀዋል። ሌሎች ሴቶችን በዘርፉ ቢሰማሩ ራሳቸውን በኢኮኖሚ ከማሻሻል ባሻገር የማህበረሰቡን የምርት አቅርቦት ችግር መቅረፍ፣ ማህበራዊ ኃላፊነታቸውን መወጣት እንደሚጠበቅባቸው መልእክት አስተላልፈዋል። በወረዳው የሴቶች ሁለንተናዊ ልማት ተጠቃሚነትን ለማረጋገጥ እየሰራ መሆኑን የምስራቅ ደንቢያ ወረዳ ሴቶች ህጻናት ጽህፈት ቤት ኃላፊ ወይዘሮ ተዋበች አስረስ ተናግረዋል። በጉብኝቱ የሴቶችን አደረጃጀት በማጠናከር በኢኮኖሚ ሂደት ላይ የነቃ ተሳትፎ በማድረግ ተጠቃሚነታቸውን በተግባር ለማረጋገጥ የሚደረገው ጥረት ተጠናክሮ እንደሚቀጥል የወረዳው ምክትል ዋና አስተዳዳሪ አቶ ሀብቴ ብርሌ ተናግረዋል። ዘገባው የምስራቅ ደንቢያ ወረዳ የመንግስት ኮሚኒኬሽን ነው። የተከበራችሁ ተመልካቾቻችን፣ ከጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁ ዜና እስካሁን ስትከታተሉትን የቆያችሁትን ይመስል ነበር። ከዜናዎቹ ጋር አብራችሁን ጊዜያችሁን ሰጣችሁ ስላሳለፋችሁ ከልብ እያመሰገነን ዜናውን በመምራትን የመቤቱ ሁነኛው አብሬያችሁ ቆይታ ያደረጉ ጤና ይስጥልኝ